ቃለ ሙሳ ሊአህሊሂ ነቢዩላህ ሙሳ ለባለቤታቸው ወይም ለቤተሰባቸው ያሉትን ነገር አውሳላቸዋል። ቀጥታ ወደ ታሪክ ሊገባ ነው ማለት ነው። በመግቢያው እንግዲህ ቁርአን በትክክል የአላህ ቃል እንደሆነ እሱን የተቀበሉና የተከተሉ የተሟላ መመሪያ እንደሚሆንላቸው የካዱና ያስተባበሉ አስከፊ ቅጣት እንደሚያጋጥማቸው ካስቀመጠ በኋላ ይህንን እንግዲህ ለማመሳከር ታሪክ ጋር ለማዛመድ የነቢዩላህ ሙሳን ታሪክ አነሳ ማለት ነው። እኩር ለሁም ያ ሙሐመድ እስቲ ንገራቸው፣ እናውሳላቸው። ኢዝ ቃለ ሙሳ ዓለይሂ ሰላም ሊአህሊሂ ነቢዩላህ ሙሳ እብኑ ዕምራን ለባለቤታቸው ወይም አብረዋቸው ለነበሩት የቤተሰብ አባላት የሚከተለውን ነገር በተናገሩ ጊዜ የነበረውን ሁኔታ ገለጽላቸው ይላል። ይኒ አነሱ ናረል እኔ እዛ ማዶ እሳትን አይቻለሁኝና አሉ ሰአቲኩም ሚንሃ እሳት አለበት ቦታ መቼም ሰው አይጠፋምና እዛ እጅ አንድ ወሬ አመጣ አላችኋለሁ ማለት ጉዞ ላይ ናቸው በበረሃ እና ጉዞ ላይ እንዳሉ መሸባቸው መንገዱም ጠፋባቸው ጨለማ ያዛቸው ብርድም ያዛቸው ይባላል እና መንገዱ ስለጠፋባቸው እዛ ማዶ እሳት የሚነድበት ቦታ መንደር ይኖራል ማለት ነው እዛ እጅ ሰዎች ስለማገኝ አንድ መንገዱ ወደ ግራ ነው ወደ ቀኝተው ነው የአገሬዎች ሰዎች ስለሚያውቁት እጠይቃቸዋለሁ ሁለተኛ ደግሞ አውአቲኩም ቢሸሃቢን ቀበት፣ ከዛ ከእሳታቸው በሽቦ ለኩሸ አመጣላቸዋለሁ። ብርድ ዟቸው ስለነበረ እዚህ የበረሃ እንጨት አሰባስበን ያን እሳቱን ለኩሸ አምጥቼ እንሞቃለን። ለአለኩም ተስጦሉን ብርዳችሁን እንድታስወግዱና እንድትሞቁ ዘንዳ እዚህ ቆዩኝ፣ የዛ ማዶ ሄጄ በአንድ በኩል የመንገዱን ወሬ አጠራለሁ፣ በሌላ በኩል ደግሞ እሳት በችቦ ለኩሽ አምጥቼ ብርዳችሁን አስወግድላችኋለሁኝ በማለት እንደተማላ እንዲህ ቦታ አስቀምጠዋቸው ትተዋቸው ሄዱ ይባላል። እና እንደሚባለው እንግዲህ አሁን ታሪኩን ትንሽ ቀንጨብ አድርጎ ነው የጀመረው። ሌላው ሱራ ላይ ይመለስበታል። ብዙ ጠዋሲሞች ላይ በተለይ የመጨረሻ ዘላኛው አሸዋራ ላይ ይመጣል። እና እንግዲህ እሳቸው ሲራውን ነው ያሳደጋቸው። ግብጽ ሀገር ነው የተወለዱ እሱ ጋር አንድ ሰላሳ ዓመት ከቆዩ በኋላ በሆነ ነገር ተጋጩና ኮብለው ወደ ጎረቤት ሀገር ሄዱ፣ ተጣልተው እና ያዛ ጎረቤት ሀገር ሲሄዱ አላህ ፈርጭቶላቸዋልና በስደት ሀገራቸው ዜና ቦታ አደረሳቸው። ነቢዩላህ ሸዐይብ የሚባሉ ነቢይ ነበሩ። በወቅቱ መድየን ይባላል። እዛ እሳቸው ጋር ሄዱ። እሳቸው ተቀበሉና ወደፊት እራሱ ስለሚያመጣው ያው በሰፊው ይተረካል። ልጃቸውን ጥረውላቸው የነብዩላቸው አይብ አስር አመት ያህል እሳቸውን እየከሰቡ እያገለገሉ ቆዩ፣ አመታቸው ጋራ ማለት ነው። ከአስር አመታት በኋላ እንግዲህ ወደ ሀገሬ መግባት አለብኝ፣ ሰው መጨም በሁለታዊ ጉዳይ እንዲታጭም ሁልጊዜ ሀገሩ ተነቅሎ መቅረት የለበትም፣ የሀገሬ መንግስት ይቅርታ ጠይቄ ወደ ሀገሬ ተመልሼ ከቤተሰቦቼ ተቀላቅል መኖር አለብኝ እንጂ እስከ መቼ ነው በሰው ሀገር ስደት የምኖረው? በማለት ባለቤታቸውንና እንዲሁም የፍየል እረኛ የሚሆን አንድ አገልጋይ ልጅ ነበረ። እሱን ይዘው ጉዞ ጀመሩ ይባላል እና በዛ ጉዞ ላይ እንግዲህ በረሃ ሲደርሱ ድንገት መሸባቸው፣ መንገድም ጠፋ፣ ዝና ጨለማ ያዛቸው ይባላል። ውጥንቅጣቸው ወጣ። የዚህ ጊዜ ልጃቸው ያንን አገልጋያቸውንና ባለቤታቸውን እናንተ ዝቆዩኝ፣ እዛ ማዶ ሳት ይታየኛልና እዛ ሳት ቦታ ሰውም ስለሚኖር ወሬ ይዤ እመጣለሁኝ መንገዱን በየት በኩል እንደ ሳት ነው እንደገና ደግሞ ከሳጥቆች ቦለኩቻ ብቻ አሞቃቸዋለሁ በማለት ፍየሎች ምናምን ይዘው ነበረና በተሰቦቻቸውንና ፍየሎቻቸውን አንድ ቦታ አስቀምጠው ወደ ሳቱ አመሩ ነው የሚለው። እንደሚባለው ታዲያ ባለቤታቸው ደግሞ እርጉዝ ነበሩ። እዛው ጥንት ላይ ችግር ተደጋጋፊ ነው እንደሚባለው እሳቸው ደግሞ መተያዙ። በዚህ ሁኔታ እንግዲህ ተነስተው ወደ ሳቱ ቦታ ይሄዳሉ ማለት ነው። የሚገርም ነው እንዳልባል እንዲሁ ለየት ብለው እሳቸው ደግሞ መመለሻቸው ሊርቅ ነው እና አላህ መቼም ወዳጆችን በብዙ ፈተና ከፈተነ በኋላ ነው እና ለትልቅ ደረጃ እና ክብር የሚያበቃቸው ብዙ ፈተና እንዳጋጠማቸው ሊገልጥልን ነው ማለት። ከዚያ በኋላ ምን ሆነ? ሳቱ አካባቢ ሲሄዱ፣ አለማ ጃአሃ ኑዲያ አን ቡሪከ መን ፊናሪ ወመን ሐውላሃ እሳት መስላ እየተንበለበለች አዩዋት። ቦታ ላይ በሚመጡና በሚደርሱበት ጊዜ ጥሪ ያጋጠማቸው የእሳቸውን ስም የሚጠራ ነገር ተሰማ ማለት ነው። እዛ ሀገር ማንም አያውቃቸውም። እንኳን በጨለማ ቀርቶ ቀንም ቢሆን ሙሳ ይሁን ሌላ ማንም በማያውቁት እና በማይጠረጥሩት ቦታ እሳሱ አካባቢ ላይ ሲደርሱ የሆነ ድምፅ አስተጋባባቸውም። ድምፁ ምን ይላል? አን ቡሪከ መን ፊናሪ እዚህ እሳቷ አካባቢ የሚገኘው ሰውዬ ተባረከ ይላል። ወመን ሐውለሃ በዙሪያዋም የሚገኙት እንደዛው በረከቱ ደረሳቸው ይላል። እናታቸው እንግዲህ ራሳቸውን ነው አቡሬ ከሚላቸው ተባረክ፣ ዚህ ቦታ በመምጣትህና በመድረስህ እንደገና፣ በዚህ አካባቢ ያሉትም ሌሎቹ ፍጥሮች ተባረኩ። መላይኮቹ ናቸው ይባላል ያንን ኑሩን አጅበው የወረዱ መላይኮች ነበሩ። እሳት ሳይሆን ኑር ነው ዛፍ ላይ የሚታያቸው እየተንበለበለ ማለት

ከማንኛውም ጉድለትና ድክመት የራቀና የጠራ መሆኑ ተረጋገጠ በማለት ራሱን ማስተዋወቅ ጀመረ። የኑሩ ባለቤት ማለት ነው። ያ ሙሳ እና እንግዲህ ወዲያውኑ ቀጠለና፣ ማን ነው እሱ የሚጠራኝ? ብለው ራሳቸው እንግዲህ ግራ እየተጋቡ እያሉ ቀጥሎ ራሱን አስተዋወቀ። ማለት ሙሳ ሆይ እነሁ እዚህ ቦታ ብርሃን ያሳየህና እንድትመጣ ያደረገ አነ ላሁ አልዐዚዙ ልሐኪም፣ አሸናፊና ጥበበኛ የሆንክ ጌታ እኔ አላህ ነኝ እኮ፣ ሌላ ነገር አይደለም፣ አይዞህ አላቸው ነው የሚለው። ወአውጢራሳክ፣ ዘንግህን ጣለው አላቸው። እንግዲህ ራሱን ካስተዋወቀ በኋላ ወዲያውኑ ስራ ሊሰጣቸው ነው ማለት ነው። አሁን በእጅህ ያዝካትን ዘንግ መሬት አስቀምጥ አላቸው። እሺ ብለው እንዳስቀመጡ ባልጠበቁት ፍጥነት ፈለማ ረአሃ ሲያዋት ጊዜ ዘንጋቸውን ተሰዙ እየተነቃነቀች ስትንቀሳቀሳ አዩት ሕይወት ያላት ነገር ሆና ማለት ነው። ከአነሃ ጃኑን ልክ ለጋ እባብ መስላ እንደዚህ እየተ እየተንቀዣቀዣችና እየተንቀለቀለ ወደ ወዳአውዱች ትቃብዛአዩት ወላ ሙድ ሙድቢራ የዚህ ጊዜ እግሬ አውጪ ብለው ወደኋላ ተፈለተኩ በሽሽት ማለት ነው። ወረሚው ሐችት ከድንጋጤያቸው ብዛት የተነሳ ደወር ብለው ማየትም አልፈለጉ ማለት ነው። ይሄ በሚሆንበት ጊዜ ያ ሙሳ ላተኸፍ አላቸው። ሙሳ ወይ አትፍራ፣ ደግሞ የገዛ ብትርህን መፍራት ጀመርክ እንዴ አላቸው። እኒ ላየኻፉ ለደየል ሙርሰሉን፣ እኔ ከኔ ዘንዳ መለክተኞቼ አይፈሩም። መለክተኝ ለእኔ መለክተኛ የሆነ ሰው ከኔ ከጌታው በስተቀር ፍጡርን ጭራሽ አይፈራም፣ እንኳን የገዛ ብትሩን ቀርቶ ይላቸዋል። እንግዲህ እዚህ ላይ ትልቅ ምስጢር አወጣ አላህ ሱብሓነሁ ወተዓላ። የአላህ ሙርሰሎ ነቢያት ከአላህ በስተቀር ማንንም አይፈሩ። ይሄ ነው እንግዲህ ትልቅ የሚያደርጋቸው ከሰው ሁሉ እንዲበልጡ የሚያደርጋቸው ኢማናቸው በጣም የጠነከረ ከመሆኑ የተነሳ ከአላህ በስተቀር ያለ አላህ ካላዘዘው ምንም ነገር እንደማያደርግ ስለማያውቁ፣ በአጠቃላይ በአላህ ላይ ብቻ ነው እምነታቸው የሚፈሩትም የሚያከብሩትም እሱም ብቻ ነው። ስለዚህም ነው ብቻቸውን ዓለምን በሙሉ የተዘፈቀበትን ኩፍር እናስወግድ ያለን ብለው ቆርጠው የሚነሱት ማለት ነው። ከሱ በላይ ሌላ ኃይል እንደሌለ ስለሚያውቁ እና እኔ እንግዲህ ነቢይ አድርጌ ምንም አይነት ቅጣት፣ ጉዳት እንደማይደርስብህ አረጋግጠልህ ተራሰ አልፈ። እንዳውም ሌሎችን ታዲናለህ የተባልክ ሰውዬ በቀላሉ በዚህ በማትረባ ነገር እጠቃለሁ ብለህ እንዴት ትፈራለህ? አላቸው። ልምምር ነው አሁን እንግዲህ ለወደፊት ለትልቅ ትግል ሊያዘጋጃቸው ስለፈለገ ሊያለማምዳቸው ነው ማለት ነው። አንድ እንግዲህ ሰው ለውትድርና የተፈለገ እንደሆነ እንዲሁ ዝም ብሎ መክፈት መዝጋቱን የማያውቁትን ጠመንጃ አሸክሞ እርተ ዋጋ አይባልም። ከመዋጋቱ በፊት መለማመድ አለበት። ሰው እንዴት አድጎ እንደሚከፍት እንዴት እንደሚዘጋ እንዴት እንደሚተኩት ካላሰለጠንከው እንዲሁ ዝም ብለህ ጠበንጃ ብቻ አስይዘው ብትልከው ሲፈነዳ በራሱ ጠበንጃ ደንግጦ ሊወድቅ ይችላል ማለት ነው። ያ እንዳይሆን ለወደፊት ፊርዓውን ዘንድ ሄደው የሚጠቀሙበትን መሳሪያ ብዙ ሙከራ አድርጎና አለማምዶ አሳጥቆ ሊልካቸው ፈልጎ ነው ማለት ነው። እሳቸው ግን ብትሯ እባብ ሁና ስትንቀዣቀዥ ያዩት፣ ጃፏን ከፍታ ልትነድፈኝ ነው ብለው ነፍስ አውጪ ብለው ወዳውኑ ሮጡ። እኔ ዘንድ እኮ መልእክተኛ ፈርቶ አያውቅም። አንተ ደግሞ የመላእክተኛ ፈሪ ልትሆን ነው? እንደምነቃህና ነው የምትሮጠው? ቁም አላቸው ነው። ኢላ መን ለመ ሱመ በደለ ሑስነን በዕደ ሱኢን። ግን ሊፈራ የሚገባው አላህም ስብሓናሁ ወተዓላ የከለከለውን ነገር የተላለፈና ራሱን የበደለ ሰው ነው። ይህም ደግሞ ታጠፋ በኋላ እንደገና መጥፎ ስራውን በመልካም የተካ ተውባ ያደረገ ከሆነ ባለሱ ይን ካጠፋና ታከፋን በኋላ ቢሆን ፈኢኒ ገፉሩ ረሂም፣ ለእንዲህ አይነቱ አጥፊና ተመላሽ ለሆነው ባሪያዬ ምህረተ ሰፊና አሩሩ ስለሆንኩኝ እሱ እንኳን አጥፍቶ በዛው በጥፋት እስከ ዘለቄታው የሄደ እንደሆነው እንጂ የሚያሰጋው ከጥፋትም በኋላ ከተጸጸተና ከተመለሰ አቋሙን ካስተካከለ እሱ እንኳን ሊፈራ አይገባውም፣ እንኳን አንተ ያላጠፋውን ጽሁ ቀርቶ አላቸው ማለት ነው። ይህንን ካለና ካረጋጋቸው በኋላ እንደገና ደግሞ ሌላ መሳሪያ ሊያስተዋውቃቸው ነው። ወአድኺል የደከ ፊ ጀይቢከ፣ እንደገና ደግሞ እጅህን በእጅጌ ውስጥ አስገባው አላቸው። ይህን አንዱን እጃቸውን በዚህኛው እጅጌያቸው እንደዚህ ወደ ብብታቸው አሳልፈው እንዲያስገቡና እንዲያወጡ ታዘዛቸው። ተኽሩጅ በይዳአ ሚን ገይሪ ሱእ፣ እዚህ ብብት ውስጥ ወሽቀህ እጅህን በምታወጣበት ጊዜ ያለምንም ምንም እንከን እጅህ እየበራ ይወጣልሃል አላቸው ማለት ነው። እና እንደዚ አስገብተው ሲያወጡት ልክ እንደ ኤሌክትሪክ የእጃቸው ይንበለበልና ይበራ ነበር እንደ ፀሐይ፣ ይባላል እና ፊትስ አያት የሚላ ፊርዓውነ እነዚህ ሁለት ሙዕጅዛዎች ወደፊት ተጨማሪ ሌሎችን ጓደኞች ይኖሯቸዋል። በድምሩ ዘጠኝ ሙዕጅዛ ይሆኑልሃል። እነዚህን ይዘህ ወደ ፊርዓውን ትሄዳለህ አላቸው ነው ነው እና እጅህ ላይ ምንም አይነት ጉዳትና እንከን ሳይደርስበት በሰላም በርታ ተወጣልሃለች፣ ብርሃን ሁና ታበራለች። እንግዲህ እጅህ ይበራል በሚባልበት ጊዜ ምናልባት ተቃጥሎ ነው ብለው ደግሞ እንዳይደነግጡ ምን ገይሪ ሱኢን ምንም አደጋ አጋጥሞት ሳይሆን አላህ ብቻ ኑር ስለሚያደርገው ብርሃን ሁኖ ይታይልሃል እጅህ አላቸው። ፊ ቲስዒ አያቲን እና እነዚህ ሁለቱ ተአምሮች እንደገና ሌላ ተጨማሪ ሙዕጂዛዎች ጋር ተዳማምረው ዘጠኝ ይሆኑልሃል። ከአንድ እስከ ዘጠኝ የሚቆጠሩ ነቢይነትህን የሚያረጋግጡ ሙዕጂዛዎች ትይዝና ኢላ ፊርዓውነ ወቀውሚህ ወደ ፊርዓውንና አብረውት ወዳሉት መኳንንቶች ትሄዳለህ አላቸው ማለት ነው። ኢነሁም ካኑ ቀውመን ፋስቄ ፊርዓውንና አብረውት ያሉት ባለስልጣናት በጣም ድንበር ያለፉና ያመፁ ባለጌዎች ናቸውና ዛብ ስለለቀቁ ህዲያ ክስ ትላቸዋለህ። እምቢ ካሉ ያው የአላህ መልእክተኛ መሆንህን በዚህ በሰጠው መረጃ ታረጋግጣለህ በማለት ወደ ግብጽ አገር ነብይ ሆነው እንዲሄዱ ድንገት ሾማቸው ማለት ነው። እዚህ ላይ እንግዲህ የዱንያንና የዲንን ጉዳይ ልዩነት በአላህ አመለካከት ምን ያህል እንደሆነ መገመት ይቻላል ማለት እርጉዝ ነፍሰ ጡር የሆነ ሴት ይዘው እንደገና አጓጉል ልጅ ፍየል እረኛ ይዘው እንስሳዎችን ይዘው ባዶ በረሃ መጠለያ የሌለበት ጨለማ ውስጥ ትተዋቸው፣ እዛ ባዶ ሳትለፉሽ አመጣለሁ የመንገድ ወሬ አመጣለሁኝ ብለው የሄዱት ሰውዬ እንደ ያንን ሁሉ ነገር እንደሌለ ትቶ ዝም ብለህ ተዝህ፣ አሁን ብድግ ብለህ ወደ ፊራውን ሂደህ የኔን መልዕክት ማድረስ አለብህ አላቸው። በወሬ እንኳ ደረጃ እንዲነሳ አልፈለገም። ሚስቴን እንዴት አርጌ ብራች ከብቶች ምናምን የሚለውን ነገር እሳቸውም አላነሱ እሱም አላነሳ ማለት ነው። ዱኒያ እንግዲህ ከዲን ጋራ ቦታ የሌለው መሆኑን ለማሳየትና ለማስተማር ነው አላህ Subhanahu Wa Ta'ala። የአላህ ርሱሎች ደግሞ ምን ያህል መንፈሰ ጠንካራና አላማ ብርቱ መሆናቸውን ያሳያል። ሰው እንደ ሰውነቱ ነፍሰ ጡር ሴት ቀርቶ ማንኛውም ሰው መጥለ ያለበት በረሃ ተጦ የሚሄድ የለም። እንደው ቢሄዱ እንኳን እንዴት ላርዱ እንኳን ብለው መፍት መጠየቅ ነበረባቸው። አላነሱም ጭርስ። ምክንያቱም የአላህን አዞማ ክብሩንና ግርማውን ያቃሉ። ስለ ትልቅ ነገር እያጫቸው እንደገና ለኩስኩስ ነገር መጠየቅ አግባብ አለመሆኑን አውቀው ቀጥ ብለው ብቻችን መልእክቷን ተቀብለው ነው ይሄዱ። የሚገርም ነው። የሚሄዱበት አቅጣጫ አንድ ነው። እግር መንገዳቸውን ፊቱንም የሚሄዱት ወደ ግብጽ ነው። ልጆ ሚስትህን እና ቃህኒ ይዘግች ቢላቸው የሚጎዳቸው ነገር አልነበረም። ግን ለትግል ነዋ የሚሄዱት። ለትግል የሚሄድ ሰው ዋዝ መሰብሰብ ስለማያስፈልገው ቀጥታውን የእነሱን ነገር ዝም ብሎ ተጅሚድ ያደረገውና አንተ ብቻ መሄድ ያለብህ አላቸው ነው የሚለው እና ፊራውንና ተከታዮቹ አብረውት የነበሩት ባለስልጣናቶች ከኔ አፈንግጠውና አምፀው ጌታቸውን ከመርታት የተነሳ እንዳውም እኛ ጌታነን ማለት ስለጀመሩ ወደ እነሱ ትሄዳለህ አላቸው። ነገሩ እንግዲህ በተገላቢጦች ነው። መንገድ የሚጠቁማቸውና መብራት የሚሰጣቸው ሰው ፈልገው ነበር የመስሉት እሳቸው እዝቹ የአንድ ሌሊት ጨለማ የሚያስወግዱባት ብርሃንና እዚህ ደግሞ የግብፅን መንገድ የሚጠቁማቸው ሰው ነበር። አላህ ግን ለዘለቄታው የዱኒያ የአኸራ ብርሃን ሰጣቸው። እንደገና ደግሞ የዘላለም የነጃ መንገድ የጀነት ጎዳናም መራቸው። በዚህ አጋጣሚ ሳያስቡት ማለት ነው ታዲያ እንዲህ አይነት ቢል ያገኘ ሰው እንደገና ምስቴ እቃዬም ማለት የማይገባው መሆኑን ተረዱና ተያነሱትን ብለው በዛው ሄዱ። ሰዎች እዚያ ሴትዮዋ እዛው ወልዳ ብቻዋን አድራ፣ በነገታው ነጋዶች መጡ ይባላሉ። ወደ እሷ አገር ተመልሰው የሚሄዱ እዛ ሲያገኟቸው ጊዜ ምንድናችሁ ሲሏቸው እኛማ መንገደኞች ነበር፣ ሰውየው ያው ማታ ማብራት ላምጣ ብሎ እዛ ማዶ ሄደ፣ ምን እንደበላው አልታወቀም፣ ጠፋብን አሉ። ለመሆኑ ከየት ሀገር ነው የመጣ? ሸዋ ከመድየን ሀገር መድየን። የማን ልጅ ነሽ? የነቢዩላ ሹዐይብ ታዋቂ ናቸው አባታቸው። እንደ የሳቸው ልጅ ነች። ትመጥሽ ወደ ሸዋሉ ና። እነዛ ነጋዶች አፋፍሰው ምንም ችግር ሳይደርስባት ተጓዟ መልሰው አባቷ ዘንድ ወስ ወደ መለቋት ይባላል። እንካነ ሊላ ካነ ላ ብለው እሳቸው ለአላ ሲሆኑ፣ እሷን ደግሞ ምንም ችግር ሳይደርስባት ወደዛ የሚወስድ ሰው አገኘች ማለት ነው። አለማ ጃቱም አያቱና ሙበስቲራተን እና በነቢዩላህ በኩል የተላኩት ሙዕጅዛዎች ግልጽ ሆነው በሚመጡላቸው ጊዜ ፊራውንና ባለስልጣናቶቹ ጋር ይላል እና ሙብሲረተን ማለት ልክ በአይን እንደሚታይ ጉልህ የሆኑ የአላህ ነቢይ ለመሆናቸው በማያጠራጥር መልኩ ጉልህ እና ተጨባጭ የሆኑ ሙዕጅዛዎች ይዘው ሲመጡ ጊዜ ቃሉ ሀዛ ሲሕሩ ሙቢን። ፊራውንና አብረውት የነበሩት ባለስልጣናቶች ያንን እንግዲህ ለታቸው እጅ ላለመስጠት በትቢት ተወጥረው ይህ ነቢይ ነኝ ብሎ የተለያዩ የሟርት ዘዴዎችን ይዞ ነው የመጣው። ሟርት መሆኑ ያመጣው ነገር አያጠራጥርም። ግልጽ የሆነ ያየለት ሲህር ነው። ለአስር አመታት ያህል ወንጀል ፈጽሞት ሀገራችን ተሰውሮ ቆይቶ የፊቱ ወንጀል ሳይበቃው አሁን ደግሞ ሀገሪቱን አደጋ ላይ ለመጣልና ባለስልጣኖቹን ለመፈንቀል የተጎረቤት ሀገር ተንኮልና ሟርቱን ተምሮ ነው የመጣው በማለት ስማቸውን አጠፉት ማለት ነው። ወጀሃዱ ቢሃ እሳቸው ይዘዋቸው የመጡትን መረጃዎች ሸንቅጠው ካዷቸው። ወሰይ ቀነታ አንፉሱም ግን ነፍሶቻቸው በልባቸው የአላህ ሙዕጅዛ መሆኑን አረጋግጠዋል። ትቢቱ ነው እንጂ እንዲክዱ ያደረጋቸው በልባቸው ሲሕር እንዳልሆነ የአላህ ሙዕጅዛና የነቢይነት ምልክት መሆኑን በእርግጠኝነት ተረርተው ነበርነ። ፊርአውን ይላል እና ታዲያ ይሄንን ካወቁና ከተረች ለምንድን ነው የካዱትና ያተባበሉት? ቢባል ዙልመን ነው ዑልዋ፣ በግፍና በበላይነት ስሜት ነው ማለት ነው። ሙሳን ለመበደልና ለማዋረድ ሁን ብለው ያደረጉት ነገር ነው። የራሳቸውን ደግሞ ሀያላንነት ለማንጸባረቅና ማንነታቸውን ለማረጋገጥ ብለው እንጂ እውነቱ ተሰውሯቸው አይደለም ማለት ነው። ፈንዙር ከይፈካ ናአቂበቱን ሙፍሲዲን የእነዚህ የአጥፊዎች እና የአረመኒዎች መጨረሻ እንዴት እንደሆነ በአንክሮ አይነ ተመልከት። ልብ ያለ ሰው ሁሉ ይራ። እና የነ ሙሳ እና የነ ፊርዓውን ቂሳ እንግዲህ በብዙ ሱራ ደጋግሞ ይመጣል። አሁን ባጭሩ ዋና ቁም ነገሯን ብቻ ሙሳ ተልከወሉ፣ ሙዕጅዛቸውን አሳዩ። እነ ፊርዓውን ግን ሆዳቸው እያወቀ ለሙሳ እጅ ሊሰጡ አልፈለጉም፣ አልተባበሩም፣ አመፁ እና የጥፋት ተልኳቸውን ቀጠሉበት እና ከዛ በኋላ ምን ሆነ? በተለያዩ ስራዎች እንደሚገለጠው መዋደጫቸው ከፋ በማለት በአጭር ውቋቸው ታሪኩን ማለት ነው። እና ይህም በዚህ ያልፈዋል። ከዛ በኋላ ወደ ሌሎቹ ነቢያቶች ይሻገርና በሌላዎቹ ስራዎች ከመነሻውም ከመድረሻውም ከዚህ ሰፋ ባለመልኩ ይመለስበታል።